ዛሬ የምነግራቸው በጣም አሳማሚ የሆነ ታሪክ ነው። ሰብር አድጋቸው አዳምጡት። አንድ ካፊር ነው እና ረጅም ጉድጓድ፣ ረጅም ጊዜ ወስዶ ይቆፍራል። ምናልባት ሙሐመድ ሰለላሁ አለይ ወሰለም ይገባባትን ብሎ በማሰብ ማለት ነው። ከዛ የእሁድ ዘመቻ በተካሄደ ጊዜ በዛን ሰዓት ነቢ መሐመድ ሰለላሁ አለይ ወሰለም እድሜያቸው አምሳ ሰባት ነበር እና ሄዱ ወደ እሁድ ዘመቻ ማለት ነው። ከዛ በኋላ በሄዱ ጊዜ ግን የአላህ መልእክተኛ አለይሂ ሰላቱ ሰላም ያ ክፋር እንዳለው ነቢ መሐመድ ሰለላሁ ዐለይሂ ወሰለም እዛ ኩፍራ ላይ ወይም ደሞ እዛ ጉርጎር ላይ ወደቁ ማለት ነው። ሲወድቁ ግን በጣም በሚያሳዝን ሁኔታ እንትናቸው ማለት በድሮ ጊዜ አይታቸው ከሆነ ልክ ከራሳቸው ላይ ጦር ምናምን እንዳያገኛቸው የሚለብሱት የሆነ ብረት አለ ያ ብረቱ ደግሞ በደንብ እንትኑ ራሳቸውን ጥግጥም አድርጎ እንዲይዛቸው የሚያስቀምጥ እንትና ሊሆን እንደ ሀዲድ ወይም ደግሞ እንደ ብረት ብረት ያለው ነገር ነበረ እና ከዛ በሚወድቁ ጊዜ ረጅም ስለነበረ ጉድጓዱ በሚወድቁ ጊዜ ከራሳቸው ያደረጉት ብረት ያገኛቸዋል። በዛን ሰዓት ያላ መሌተኛ ሌ ሰላቱ ሰላም ብረቱ ከእንትናቸው ላይ ከግንባራቸው፣ ከዚህ ከው በሁሉም ይሰካል ማለት ነው ይሰካል ከዛ በኋላ ያላ መዲቴራኒ ሰላቱ ወሰላም መነሳት ቢሆንትን ጎናቸውን በጣም ማመማቸው ይሄ ወገባቸው በጣም ማመማቸው መነሳት ሲሞክሩ አልሆነላቸውም። ከዛ መነሳት ሲሞክሩ አልሆነላቸውም። እንደ እንደወደቁ የተገነዘበ አንድ ካፊር ነበረ። በድጋሚ መጥቶ በሰይፍ ጎን ይመታቸዋል ማለት ነው። ራሳቸውን ድጋሚ፣ ከዛ ያን ብረቱ ወደ ውስጥ ይገባል። ከዛ በኋላ ያላ መለተኛ አለይሂ ሰላቱ ወሰላም ድጋሜ እዛ ይወድቃሉ ማለት ነው። ከዛ አቡበከር፣ ሌሎችም ከጠገባቸው የነበሩ ሰሃቦች ስለነበሩ እየሮጡ መጡ ማለት ነው። እና አቡበከር ለማንሳት ቢሞክር አልቻልም ቢሞክር አልቻለም። ከዛ በኋላ መጨረሻ አቡ ዑበይዳ መጣና እባክህን አቡበክር ተውልኝና ረሱ ሰለም እኔ ኔ ላንሳቸው ይለዋል ማለት ነው አቡበክር። ከዛ በኋላ አቡ ዑበይዳ ሄደና ከጉድጓዱ መጀመሪያ እንትኑን ይሄ ብረቱን ለማውጣት ነው የሞከረው። ብረቱን ሊያወጣው ሲሞክር ቢያደርገው ቢሰራው እምቢ አለ። ምክንያቱም እንትን ተሰክቶ ስለነበረ ሊያወጣው ሲል ነቢዩ ሰላ ሰለም ሊጎዳቸው ሆነ እምቢ ያለው ማለት ነው፣ እንትን እያለ ማለት ነው። ከዛ በኋላ በጥርሱ ማውጣት ጀመረ ማለት ነው። በጥርሱ ሲያወጣው ብረቱ እንኳን ሊወጣ ጭራሽ የአወቤዳ እንትን ጥርስ እየተሰበረ ይመጣል ማለት ነው። ጥርሱ ይወድቃል። ከዛ በኋላ ተመልሶ ይሞከራል። ረሱል ሰለም ማዳን ላይ ነው የሱ ትኩረቱ ማለት ነው። የእሱ ህመም ምናምን አይሰማውም። በጣም ደንግጠው ነበረ በዛን ሰዓት። ኩፋሮች ደግሞ ረሱ ሰለም ሞተ ብለው አስበዋል በዛን ሰዓት ማለት ነው። ከዛ በኋላ እነሱ ተደርሰው ሄዱ። በቃ እነሱም ሰሃቦችን በጣም ደነገጡ ምናምን። ከዛ ያለ መልክተኛ አለይ ሰላቱ ሰላም መጨረሻ ላይ አቡ ኦበይዳ እንደዛ ያኔ ጥርሱ ሲወጣ በጣም ከድሮው የተለየ ውብ ሆኖ አየ ነው ይላሉ። እና አቡ በከር ረዲየላሁ አንሁ ማለት ነው። ከዛ መጨረሻ ላይ ምንድነው ወጣላቸው ያለ መልክተኛ አለይ ሰላቱ ሰላም። ከዛ አወጣቸው። ከዛ ከጉድጓዱም ወጡ። ከዛ እጃቸውን አነሳው ያለ መልክተኛ አለይ ሰላቱ ሰላም። አቡ በከር በጣም ደነገጥኩኝ አለ። የደነገጡት ለምንድን ነው? በቃ በኡመታቸው ላይ ዱዓ ሊያደርጉበት ነው ምናምን ብለው ሲመለከቱ፣ ከዚያ ያላ መልክተኛ ለ ሰላቱ ሰላም እጃቸውን ብድግ ያደረጉና አላሁመ እህዲ ቀውሚ ፈኢነሁም ላ ያዕለሙን ጌታዬ ሆይ